እውነተኛ ደስታ። ብዙ ሰዎች ለሞት የሚዳረጉት ብራተው፣ ልብሳተው፣ መጠለያተው ብቻ ሳይሆን በዋነኛነት ደስታተው ነው። የደስታ ማጣት የጤና ማጣት ዋነኛው ምክንያት ነው። በትልልቅ ትልቅ ዩኒቨርሲቲዎች የተማሩ በሀብታም ሀገሮች የተወለዱ ከደህና ቤተሰብ የተገኙ በጣም ብዙ ሰዎች በምድር ላይ በደስታ ማጣት ምክንያት ይሰቃያሉ። በሞላ በበዛ ብዙ አማራጭ ባለው ሁኔታ ውስጥ እንደ ጭው ባለ ምድረ በዳ የሚሰማቸው ጥቂት የሚባሉ አይደሉም። ጳውሎስ ከጻፋቸው መልእክቶች መካከል እጅግ አስደናቂ የሚባሉት ሁለቱ ናቸው። አንደኛው የፊልጵስዎስ መልእክት ሲሆን ሁለተኛው ደግሞ የሁለተኛው ጢሞቴዎስ መልእክት ነው። ምክንያቱ ደግሞ በከባድ መከራ ውስጥ በነበረ ጊዜ የጻፋቸው እነዚህ ሁለት ደብዳቤዎች ናቸው። ሐዋርያ ጳውሎስ ወደ ጌታ የመጣው በሰላሳ አመቱ ነው። በክርስትና የቆየው 35 ዓመት ነው። ወደ ጌታ ሲሄድ የ65 ዓመት ሰው ነው። በአጠቃላይ በክርስትና ህይወቱ 35 ዓመታቶችን ከጌታ ጋር አሳልፏል። ከእነዚህ 35 ዓመታቶች ውስጥ 20 ዓመቱ በእስር ቤት፣ 15 ዓመቱን ደግሞ በተለያየ ቦታ ወንጌል በማገልገል በመመላለስ ያሳለፋቸው ናቸው። ይህንን የፊልጵሶስ መልእክት ሲጽፍ በአራት ምዕራፎች በ104 ቁጥሮችና በ202 ቃላቶች ሲጽፈው በዋነኛነት ከ17 ጊዜ ላላነሰ የሚጽፈው ስለ ደስታ አሁን እንደነገርኳ ያስተዋላችሁ አሁን ደስ ይለኛል ብሎ ነው የሚጽፈው። ደስታ ደግሞ በጣም መሰረታዊ ጉዳይ ነው ለሰው ልጅ። በፊልጵሶስ መልእክት ላይ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል እያለ ያለው አስተያየት አይደለም፣ ምክር አይደለም፣ እየሰጠ ያለው ትእዛዝ ነው። በጌታ ደስ ይበላችሁ ማለት ለክርስቲያኖች ይሄ ሀሳብ ኮማንድ ነው፣ ትእዛዝ። ደስ ይበላችሁ ማለት ሚል አስተያየት አይደለም፣ ምክር አይደለም። በጌታ ደስ ይበላችሁ ትዕዛዝ ነው። ክርስቲያን በጌታ ደስ ካላለው ወንጀለኛ ነው። እና እነዚህ እንዳሻቸው የሚኖሩ ሰዎች ክርስቲያኖች ተሳቀው ሳይሆን ስቀው እንደሚኖሩ ማየት አለባቸው። እናንተ የእግዚአብሔር ዲስፕሌ ናቸው። እግዚአብሔር በረከቱንና ባርኮቱን፣ ቸርነቱና በጎነቱን ለፍጥረት የሚያሳየው በክርስቲያኖች ላይ ስለዚህ፣ እነዚህ የጨለማ ልጆች እንዳሻቸው የሚኖሩ በእናንተ ደስታ ጥያቄ ውስጥ እንዲገቡ እግዚአብሔር ይፈልጋል። እውነተኛ ደስታ ክርስቲያኖች ጋር ስለሆነ ያለ ፍጥረታዊ ሰዎች፣ በዚህ ዓለም ያሉ ሰዎች በሚዲያ እንደምታዩት አይደለም ደስታቸው በውሸት ነው፣ ፌክ ነው፣ ፕላስቲክ ነው። በመሰረታዊ ደረጃ ስነግራችሁ የዚህ ዓለም ሰዎች እስር ቤት ቢገቡ ያብዳሉ። መልእክት አይጽፉ። ጳውሎስ 14 መልእክቶችን ጽፏል። ጳውሎስ እስር ቤት ሲገባ ትምህርት ነው የሚጽፈው። የፊልጵሶስን መልእክት በሚጽፍበት ጊዜ ጳውሎስ እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። በወታደሮች መካከል በጨለማ የቁም እስረኛ ሆኖ እግሩ እየተደበደበ፣ ጀርባው እየተተለተለ፣ ከሰውነቱ ደም እየፈሰሰው፣ ሊሚቴሽን ውስጥ ሆኖ እንደዚህ ይላቸዋል። በጌታ ደስ ይበላችሁ፣ ደግም የላለው ደስ ይበላችሁ ነጻነት ለሚኖሩ ሰዎች እስር ቤት ያለ ሰው ነው የሚጽፈው። በወታደር መካከል የሚኖር ሰው በቤቱ ላለ ሰው ነው የሚጽፈው። በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ብቻ ሳይሆን የሚለው በሌላ ቦታ ወደፊት ራሱ ደስ ይለኛል። ስለዚህ የእውነተኛ ደስታ ባለቤት ነው ማ? ጳውሎስ። ማ? ክርስቲያን። ክርስቲያን የእኛ ደስታ የሚጠቀለል አይደለም። ከውስጣችን የሚመነጨው እውነተኛ ደስታ። ይዘውላችሁ የሚመጡት እንጀራ አይደለም፣ የተያዛችሁበት አጀንዳ ነው። ጻፉ። አንድ እስር ቤት ያለ ሰው ከሚ የሚሆንለት ነገር አንዱ ዘመዱ ወይም የቅርብ ወዳጁ እንጀራ ነው ይዘውለት የሚመጣው። ጳውሎስ ጋር እንጀራ ይዛችሁለት መጣችሁ አታስደስቱትም። የሚመጣለት እንጀራ አይደለም ደስታው፣ የተያዘበት አጀንዳ ነው ደስታው። የደስታው ምንጭ፣ የደስታው ምክንያት ጌታ የተያዘበት እውነት የተያዘበት ህይወት ነው እንጂ ሰዎች ይዘውለት የሚመጡት ጉዳይ አይደለም። እሱን የሚያስደስቱ ማንም ጠየቀው አልጠየቀውም፣ አስታወሱት አላስታወሱት የታሰረው የእግዚአብሔርን እውነት ክርስቶስን ሰብኮ ነው የታሰረው። ስለዚህ ይሄ የተያዘበት እውነት ይበልጣል ገብቶታል፣ እሱ የተያዘበት አጀንዳ ከሚመጣለት እንጀራ ወይም ከሚወጣለት እንጀራ። ወዳጆች፣ ይሄ ሰውዬ በፊሎሶፊ ፒኤችዲ አለው፣ በቴዎሎጂ ፒኤችዲ አለው። የዛሬ 14 ዓመት ይሄን መልእክት ሲዝብ ሶስተኛ ሰማይ ሄዷል፣ ድምፅ ሰምቷል፣ ወደ ገነት ገብቷል። እሱ ብቻ አይደለም፣ ይሄን መልእክት በሚጽፍበት ጊዜ 33 ዓመት በክርስትና ቆይቷል። በእነዚህ ሁኔታ ሁሉ ውስጥ ግን ጳውሎስን ማስለቀስ አይቻል። ጳውሎስን እግሩን ቀጥቅጠ ጀርባው ይፈታ ይፈታ የሚያውቀው ታሪክ የለም። የተወሰነ አመት አንድ ሁለት ዓመት በኋላ ነው የሄደው ወደ ጌታ፣ ግን በነበረው ጊዜ ደስ ይለዋል። ሰው እግዚአብሔር ካላስደስተው ምንም አያስደስተው። የተያዛችሁበት ምክንያት ነው የተያዛችሁበት ህይወት ነው የተያዛችሁበት እውነት ነው የደስታ ምክንያት። እውነተኛ ደስታ ከተያዛችሁበት አጀንዳ ጋር፣ እውነተኛ ደስታ ከተያዛችሁበት እውነት ጋር፣ እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። እንደው ጳውሎስ ሲናገር ለፊልጵስዮስ ሰዎች እንደዚህ ይላቸዋል። በጣም ደስ የሚልበት የሚሰኝበት ምክንያት ሲናገር ይመስላቸዋል ደስ ይለኛል። አዎ ገና ወደፊት ሁሉ ደሰታል። ገና ወደፊት ሁሉ ደሰታል። ለፊልጵስዩስ ሰዎች በጌታ ደስ ይበላችሁ። ታውቃላችሁ እኛ ሀገር በልጅነታችን ስናድግ በረባውን ባልረባውን መሳቅ መገልፈጥ ነው እየተባል ስለሆነ ስቃችሁ እንኳን የማታቁ ሰዎች አላችሁ እዚህ ውስጥ። ስቃችሁ በትክክል ስቃችሁ እንኳን የማታቁ የሚያስቅ ነገር እንኳን ቢመጣ አፋችሁን ይዛችሁ ምስቁ ጎረቤት ለቅሷችሁን እንጂ ሳቃችሁን ሰምቶ የማያቅ ስትሳቀቁ እ ስትስቁ ታይታችሁ የማታቁ ሰዎች ዛሬ ነግራቸዋለሁ። ለክርስቲያን አለመደሰት ወንጀል መጽሐፍ የሚለው በጌታ አለ ለዚህ ነው አየህ፣ ነገሮች ተለዋዋጭ ናቸው። ጳውሎስ ለዚህ ነው በጌታ ብሎ ስፔሲፊክ አድርጎ ይናገራል። በጌታ ደስ ይበላችሁ። ዝቅ ብሎ እኮ ስታነቡት እንደዚህ ይላል። ብዙ ሁኔታዎች እንዳየ ስራትን፣ እንዳየ መውጣት መውረድን እንዳየ ጳውሎስ ይናገራል። ወዳጆቼ፣ ነገሮች ይለዋወጣሉ። የማይለዋወጥ ጌታ ከእናንተ ጋር አለ። ደስ ይበላችሁ። በብዙ ሰዎች ህይወት ላይ የሚጋባ ደስታ ዛሬ ይመጣባቸዋል። ሀዘናችሁን የሚያስነሳ ደስታ ከውስጣችሁ ይፈልቃል። የእናንተ ደስታ አርቴፊሻል አይደለም። የእናንተ ደስታ አይደለም ያኔ ስትቅም ስትጠጣ ስታጨስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወትህ ላይ ይፍለቀለቃል። አሜን ይባላል። አሜን ይባላል። በረብጩና ምን አግኝቶ ነው እስከሚባል ድረስ ነው። ዘንድሮ በዚህ ክረምት እግዚአብሔር ያስቃ። እግዚአብሔር ምስክሬ ነው። ሳራን እግዚአብሔር እንዳሳቃት አንዲትን ሴት እግዚአብሔር ያስቃታል። አንድን ሰው እግዚአብሔር ያስቀዋል። ለመሰላችሁ ደስ የሚላችሁ ጌታ ቅርብ ነው ወዳጆቼ። ይህንን እና የናንተ ደስታ በጌታ በጌታ የሚለው ቃል ዝም ብሎ ላይ መስላችሁ በጌታ ማለት ቅርበትን ነው የሚያሳየው። በጌታ የሚለውን ቃል ስታነቡ መጣበቅ ነው፣ ከሱ ጋር መተሳሰር ነው። ከእሱ ጋር ከመሆናችሁ የተነሳ ከሱ ጋር ጊዜ ከማሳለፋችሁ የተነሳ መንፈሱ በላያችሁ ላይ ከመሆኑ የተነሳ የፊቱ ብርሃን በላያችሁ ላይ ከመብራቱ የተነሳ የሚሆንባችሁን ነገር እየረሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ። አሜን ይባላል። ብዙ የሚሆንባችሁ ነገር ሊኖር ይችላል። ነገር ግን ከሚሆንባችሁ ነገር የሆነላችሁ ጌታ ይበልታል እኛ ክርስቲያኖች እንደዚህ ነን። እንዴት ብለካልከኝ በጨለማው ላይ እንደሚያበሩ ክብቶች በተጨነቀችው ዓለም ላይ በደስታ የምናበራ የበደስታ የምናበራ እስ በደን አርጋቸው አሜን ባሎ ብዙዎች ተጨንቋዋል ነገሥታቶች ተጨንቀዋል። አዋቂዎች ተጨንቀዋል። ገንዘብ ያላቸው ተጨንቀዋል። የኔና የእናንተ ደስታ ግን ከነገሮች የተነሳ ሳይሆን ከእግዚአብሔር መንፈስ የተነሳ ስለሆነ ደስ ይለኛል የሚል ሰው አሜን ይበል። በጣም ባለጠጋ ነጋዴዎች ካላቸው የበዛ ዌራውስ ውስጥ ካለ እቃ የተወሰነ ቀንሰው ዲስፕሌይ ላይ ያስቀምጣል። ጳውሎስ ክርስቲያኖች የእግዚአብሔር ዲስፕሌይ ስለሆኑ ፍጥረታዊ ሰዎች ያላቸው ደስታ የውሸት ነው። ሰማይ እንደ ጳውሎስ አይነት እስር ቤት ዘፋኞች ቢገቡ ትምህርት አይጽፉ ማብደው ነው የሚወጡት። የቁም እስረኛ ሆኖ እግሩ እየተቀጠቀጠ ጀርባው እየተተለተለ ደም እየፈሰሰው ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ። ሁኔታን የሚያስረሳ አዲስ ነገር መጥቶ አይደለም እኮ የተሻለ ነገር ሆኖ ደለም ጳውሎስ የማያወዳድረው እውነት ገብቶታል። የምትኖሩለት ፐርፐዝ ከሰማይ አንፃር የተቃኘ ከሆነ ዩ አር ሰክሰስ። አሁን እናንተ ለስኬት አይደለም እምትኖሩት ከስኬት ነው ምትኖሩት። ለድል አይደለም እምትኖሩት ከድል ነው እምትኖሩት። ለበረከት አይደለም እምትኖሩት ከበረከት ነው ምትኖሩት። ለማግኘት አይደለም እምትኖሩት ከማግኘት ነው ምትኖሩት። ለመለወጥ አይደለም እምትኖሩት ከመለወጥ ነው እምትኖሩት። እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት እናንተ ግን ከድል ነው እምትኖሩት። እነሱ ለማግኘት ነው የሚኖሩት እናንተ ከማግኘት ነው እምትኖሩት። እነሱ ለመደሰት ነው የሚጠጡት፣ ለመደሰት ነው የሚያጨሱት፣ ለመደሰት ነው የተለያየ ነገር የሚያደርጉት። እናንተ ግን መደሰት አይደለም የምታደርጉት። ለምሳሌ እግዚአብሔር ኢያሱን እንደዚህ አለው፣ ሂድ እኔ አሳልፈ ይሰጣለሁ አለው። እግዚአብሔር አይ አሁን ኢያሱን እግዚአብሔር ሂድ አሳልፈ ይሰጣለሁ ካለው ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ኦረዲ ጦርነቱ አልቋል። ኦረዲ ጉዳዩ እኮ አልቋል። ያለቀ ጉዳይ እኮ ነው። እውነቴን እኮ ነው። ምንግራቸው በቀኑ መጨረሻ እንደ ከዋክብት ታበራላቸው። አሜን ይባላል። አሁን ሰልፍ ሊኖር ይችላል፣ ትግል ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ነገር ግን ነግራቸኋል። ያለቀ ነው የእናንተ ጉዳይ፣ የተጠናቀቀ ነው፣ ሻበቃ ነው፣ የተደመደመ ነው፣ የተወሰነ ነው። ወስኗል እንድትኖሩ ወስኗል፣ እንድትገዙ ወስኗል። ወዳጆቼ ደስታ ከሁኔታ ጋር፣ ደስታ ከቦታ ጋር፣ ደስታ ከስታ ተስ ጋር አይደለም። ካላችሁ ጌታ ካላችሁ ጌታ ጋር እውነተኛ ደስታ እሱን። ሌላ ሁሉ ይሸጥ፣ ሌላ ሁሉ እንደ ጠዋት ጤዛ ነው፣ ሌላ ሁሉ ታይቶም ይጠፋል፣ ሌላ ሁሉ አጎበር አለበት። ለምሳሌ የድራፍት የቢራ ምናምን አንበሳ ያጠጥሁና ስትወጣ ሬሳ ሆነን ነው የምትወጥ፣ መጋኛ እንደ መታው እንትን እዚህ ዞረ አረፋ ደፍቀ አጎበሬልን በደስታ ኢየሱስን እንደ ግል አዳኛችን አድርገን ተቀበለን፣ እጆቻችንን ካነሳንበት ጊዜ ጀምሮ የዛሬ 16 ዓመት ፎቶአችን ወንድም ሴትም የማንመስል ሰዎች፣ አሁን ስጋ አብቅለን ሰው ሆነን አመዳችን ተራክፎ ይሄው፣ እግዚአብሔር ምስክሬ ነው። የፈለገውን ነገር ሰይጣን ቢያበላሽ አያስለቅሳችሁም። አሚን ይባላል። ጳውሎስ እግሩ ታስሮ እጁ ታስሮ ይፈቅዳል። ሌላው እጁም ሳይታሰር እግሩም ሳይታሰር እስረኛ ሆኖ ቁጭ ብሏል። ጳውሎስ ግን እንደዚህ ይላል። እጁ ላይ ሰንሰለት እግሩ ላይ እግር ብረት አለ፣ ከሸሸ ያደረገዋል። በጨለማ ቤት ውስጥ በቁም እስረኛ ሆኖ ታስሯል። እዛ ውስጥ ሆኖ እንደዚህ ይላል የኋላ

ስማ ጳውሎስ አርዮስ ፓጎስ አደባባይ ላይ የግሪክ ሰዎች ጥበብን፣ የአይሁድ ሰዎች ታምራትን ይፈልጋሉ፣ እኛ ግን የተሰቀለው ክርስቶስ። ሰውየው እኮ ነገርኩህ፣ ሁለት ፒኤችዲ ያለው ሰው ነው። ከዛም በላይ የተማረ ሰው ነው። አንድ ነገር ግን ይላል፣ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ፣ እንደውም እፈጥናለሁ። እኔን ሊያዘገየኝ የሚችል ሰውዬ አለፋንታ ለዚ። ስማ የጳውሎስ መልእክት አንድ ኮንቲኔንት እንዳይመስል አንድ አህጉር እንዳይመስል የገለባበጠው የጳውሎስ መልእክት ነው የቀየረው። ታውቃለህ አስራ አራት መልእክቶችን ጽፏል። ለብዙ ሰዎች ብርሃን አብርቷል። የሰውዬ አለቃክ ቢናደድ ደሞዝን እንጂ ውስጥ ያለውን መንፈስ ሊያገኝ አይችልም። ለምንድን ነው የማልጠጣው? እኔ ማልጠጣው መጠጣት ኃጢአት ስለሆነ አይደለም። እኔ ሁልጊዜ ደስታዬ ከውጭ ገብቶ የሚሰጠኝ አይደለም። ከውስጤ ነው የሚወጣው። የሚጠጣ ቀበርቾ፣ ፌጦ፣ የሚጠጣው በሶ ቢላ፣ ግራዋ፣ የሚጠጣ ለምንድን ነው የሚጠጣው? ውስጡ ባዶ ነው። በርሜል መታ መታ ስታደርገው በቃ ምን ባዶ ነው። ባዶ ነገር የግድ መሙላት አለበት። እኛ ደግሞ መንፈሱ ጢባር ሆነ ክብር አለብን። መንፈስ አለብን ውሃ ምንጭ ጠጥተናል፣ ይህን ህይወት እንጀራ በልተናል። ስለዚህ ረክተን ቀርተናል። እዚህ ላይ ይህን ህይወት ውሃ ጠጥተክ በኮዶሎ የምትሞላበት ምንም የለም። እሱ ሙሉ ነው፣ እሱ በቂ ነው። አሜን ይባላል። ወዳጆች በደንብ አድርጋችሁ ስሙኝ። ሴጣን ከእኛ ጋር ባለው ውጊያ ይዞ የሚመጣው አፉን ብቻ አፉን ብቻ ምላሱን ብቻ አማኞችና ሴጣን ባላቸው ውጊያ ዛሬ ድረስ ቸርች ተመላልሰ ተመላልስ ጫማን ጨርሰ ምን አገኘ ብሎ ይሄዳል። ከዛ አንተስ ህይወትን ማየት ይጀምራል። ነገርን ማየት ይጀምራል። የዛኔ እሱ ነጥብ አንተን ማስጣል ይጀምራል። የገባው ክርስቲያን ግን እንደዚህ ነው የሚለው። ይሄ ሐሰተኛ የሀሰት አባት ሊሸነግል ሲመጣ፣ በጌታ ደስ ይበላቸው፣ ደግሜ ላለው ደስ ይበላቸው፣ የደስታዬ ምንጭ ኢየሱስ። አሜን ይባላል። የሆነ ነገር ሲመጣ የሚመጣ፣ የሆነ ነገር ሲሄድ የሚሄድ ከሆነ የእናንተ ህይወት ከምንጩ ተፈታ እውነተኛ ደስታ ነገር ሲመጣ የሚመጣ ነገር ሲሄድ ሚሄዳል። መጽሐፍ እንደሚናገር ሳላውቅ ነፍሴን በከበረ ሰረገላ አገኘኋት ተብሎ እንደተጻፈ እመነኘው እግዚአብሔር ምስክር ሳታውቅ፣ በዚህ ዓመት የሆነ ነገር ይሆናል። ራስህን የሆነ ቦታ ታገኘዋለ። ከፍታ ላይ ታገኘዋለ። በረከት ላይ ታገኘዋለ። ፍጥነት ላይ ታገኘዋለ። ድል ላይ ታገኘዋለ። ሳላውቅ ምትሃት እስከሚመስል ድረስ ሆነ ታገኘዋለህ። ስራ የለኝም ብለህ እንዳታለቃቀሱ። እግዚአብሔር ምስ ስራ የለኝም የሆነ ነገር የለ ሳላውቅ ሳላውቅ እንዴት እንደዚህ አይነት ኔትወርክ ውስጥ እንደገባው ሳላውቅ እንዴት ይሄ የስራ በር እጄ እንደገባ ሳላውቅ እንዴት ምርኮዬ እንደተመለሰ ሳላውቅ ሃሌሉያ እንደ ወንዝ ነው ሰላሜ እያልክ ይፍለቀለቃል ከውስጤ እያልክ እንደ ወንዝ ነው ሰላሜ እያልክ ሉሻ ሰይጣን ያኛውን ዘግቶት የኛውን አበላሽቶት ሌላኛውን አንፍቶ ወደ አንተ ይዞ እያለቀስ ሳይሆን እየዘመርኪያል እየዘመርኪያ ያህል አሜን ይባላት። ማለት መሄጃታችሁ ሳይሆን መልእክት እንዳላችሁ አምናችሁ የመጣችሁ ሰዎች ካላችሁ በደንብ አርጋችሁ ስሙኝ። ሐና ከዛ ጊዜ በኋላ ሐዘንተኛ መስና አልታየችም ተብሎ እንደተጻፈ፣ ማንም የሆነ ሰው ከዚህ በኋላ ችግርተኛ መስራትላ እናቴን አማታ እግዚአብሔር ምስክ አይ ይህም በኢየሱስ ጭንቀታም መስልህ አትታየም። ችግራም መስልህ አትታየም። በጣም ብዙ የመጽሐፍ ቅዱስ አስተማሪዎች ሲናገሩ እንደዚህ ነው የሚሉት ያቺ ሞመንት ነች ሃና የጸነሰችበት ሞመንት ይላሉ። ከእዚህ ጊዜ ጀምሮ ሃዘንተኛ መሰለህ አልታየችም። ያቺ ሞመንት ያቺ ሞመንት መሰለህ ሃናም፣ ይላል ቃሉ ሲናገር ተነሳች ተነሳች፣ ነው ተነሳ አንጥፋ ከተቀመጠችበት ጎረቤት ያስለቅሳታል። ልጅ ለመውለዷ ያስለቅሳታል። በጣም ብዙ አሽሙር አለ፣ ሽሙጥ አለ። አንድ ነገር ግን ነግራቸዋለሁ። እግዚአብሔር ምስክሬ ነው። ብዙዎች በተረቱባችሁ ሰፈር እግዚአብሔር ታሪካችሁን ይቀይረዋል። እውነተኛ ደስታ ነገር አይደለም፣ ህይወት ነው። ፐርፐዝ በትክክለኛው ትራክ ላይ ሆነ በትክክለኛው የህይወት አላማ ውስጥ ሆነ ስድቡ እንኳን አድናቆት ነው። ስድቡ አድናቆት ነው። መከፋቱ ራሱ ክብር ነው፣ ጭብጨባ ነው። ያው ነገር እግዚአብሔር ምስክሬ ነው። እውነተኛ ደስታ ከጭብጨባ ራይት ትራክ ላይ ቆም ሙሉ የሆነ ህይወት የምትኖር ከሆነ እውነተኛ ደስታ አላማ እንጂ ነገር አይደለም። ሰው የሚሰጠ ወይም ይነሳ